እኔ ለብሩ ከዚህም በላይ ይሆንለታል። ሀይሚም ጥላ ይሄዳል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በለየት ባለ ቪዲዮ መጥቼላችኋለሁ። እንግዲህ የብሩኬ ወዳጅ እሷ እንግዲህ በደንብ አልተናገረችም ያው ታማለች ስለታመመች ጓደኞቿ ግን ብሩኬን በጣም ነው የምትወደው ጓደኛዋ ነው ታፈቅረዋለች ሁሉ ብለዋል ማለት ነው ለዶክተሩ ሲነግሩት ማለት ነው በብሩኬ ምክንያት ብሩኬ ታሰራለች እንጂ ደግሞ አቤት ቀደዳ እንዴ ብሩኬ መቼ ነው የታሰረው እኛ ሳንሰማ ነጋም ጠዋትም እኛ ብሩኬን እያየነው ሶሻል ሚዲያ ላይ ማን ያሰረው የኔ እናት እና ብሩኬ የታሰረ ብላ እንግዲህ ራሷን ልታጠፋ ብላ እጇን ሁሉ ቆራርጣ ጭንቅላቷን ፌንት ሰርታ ተከትክታ ሆስፒታል ገብታ እንግዲህ ዶክተርዬ ማክሞ ጠራርዞ ልኳታል ማለት ነው። አሁን ደግሞ ዛሬ ቤተ ክርስቲያን ሄዳ እንግዲህ ጸሎት እያደረገች ነው፣ ለብሩኬም ለሀይ ምዬ ማለት ነው። ወይኔ እናቴ! እናንተ ግን ምን ሆናችሁ ነው? የሆስፒታል አልበቃ ብሏችሁ ጭራሽ ቤተ ክርስቲያን ትሄዳላችሁ? እናንተ የእኛ ቤተ ክርስቲያን ለእናንተ ድራማ ምስሪያ አይደለችም፣ እሺ! ለእናንተ ድራማ ምስሪያ አይደለችም። የውሸት የሚለቀስባት ቤተ ክርስቲያን አይደለችም፣ እሺ። የምትቀልዱበት ሄዳችሁ ቀልዱ በማይቀለር ነገር አትቀልዱ። እናንተ የሆናችሁ እንደው እነዚህ እንደው ከየት ነው የሚመጡት ግን እየተግበሰበሱ አዳዲስ ዩቲዩበሮች በጣም አበዛችሁት። ድሄ ስርዓት ይኑራችሁ እንጂ የውሸት ለቅሶ። ሲቀጥል ቤተሰብ ባለፈው ብሩኬ ታሰረ ብላ ነው እንግዲህ ፌንት ሰርታ ራሷን ሁሉ ልታጠፋ ተብሎ እጇ ተቆረጠ ግንባሯ ሁሉ ተጠራርዛ ይመጣችሁ ማለት ነው። ምንም እኮ አልሆነችም ዳናዊት እንደው ደህና ነሽ ግን እህቴ እንትን አረጋጉት እንጂ አረጋጉት ሩታዬን ማየት ፈልጋል እንግዲህ ለእነ ሩታ ሁሉ ነው እኮ የምታለቅሰው ለእነ ሩታ ለሀይምዬ ለጅንኑ ነው የምታለቅሰው እኮ አሁን ፌንትም የሰራችሁ ለዛ ነው አሁን ደግሞ ጸበል ገብቻ አለሁ አለች አሁን ደህና ነኝ ጸበል ገብቻ አለው እናቷ ተብላ ደውላላት ማለት ነው። ስርዓት ይኑራችሁ እናንተ፣ አትዝረክርኩ። ዝረክረኮች ሰው አታሰድቡ፣ በእናታችሁ ስንት የሚሰራግ ያለ ስሩሽ ውሸታችሁ። በደንብ ፊታችሁ ላይ ውሸት ይነበብባችኋል። ሲቀጥል በጣም ውሸታሞች ናችሁ። ረንድው ምን አይነት ከየት ነው የምትወጡት ግን እናንተ ደግሞ ብሩኬ አሁን ነገጧት። ደግሞ በጣም ስለማፈቅረው ሀይሚዬ ተይልኝ እኮ ልትል ነው። ጓደኛዋ ነው ፍቅረኛዋ ነው ብሏል እኮ አንደኛው። የማታመጡት ጉዴ የለ እናንተ። መቼም ስርዓት የኑሯችሁ እሺ፣ ስርዓት ስርዓት ቢሶች አበዛችሁት እውነት። ሲቀጥል ማውራት እራሱ እንኳ እንከፍ ትላለች ማለት ነው። ኧረ ወደዛ ተጃጃላችሁ። አሁን እስነት በጣም ተጃጃላችሁ። ሀይሚዬ ቡራዬ ራሳቸው ይበቃሉ። እሺ ማንንም አይፈልጉም እኮ እኛው በኛው ብለው ይታረቃሉ። አንቺ ተፈነከትኩ ፌን ሰራሁ ብለሽ ፖስት ማን ሊያምንሽ ነው? አሁን ማን ሊያምንሽ ነው? ሆስፒታልስ አንዴ የውሸታሞች መታጎሪያ ሆኗል። እንም ደንብላቸው ይህ ፕራንክ እየሰሩ ሆስፒታል ፌንት ሰራች ፕሪኮስ ተደቀነባት እንትን አለባት እያሉ ውሸት መናኸሪያ ነው ሆስፒታሉ በሙሉ ማለት ነው ቁም ነገር በተለይ አሁን እነዚህ እንትኖች እንዳለ ዩቲውበሮች ማለት ነው በቃ ከዶክተሮች ን እራሱ እኮ ውሸታም አደረጓቸው። አይ አይ መከራ ነት ጣም ነው የሚያስጠላው። ግን እኮ ይከሰሳሉ ዶክተሮች የውሸት እንትን እዛ እያስተላለፉ ማለት ነው። በእርግጥ እየከፈሏቸው ነው እነሱ የሚሰሩት። እና ደግሞ የዛ አልበቀብሮች ጭራሽ ቤተ ክርስቲያን ድረስ ትገባላችሁ። ስርአት ይኑራችሁ፣ እሺ። ስርአት አልባዎች እኔ ያንዳንዳኛለች። እሺ፣ የሆነች እንጭላሊት ነገር ሄጅ ዳኔ ጋር ከዳኔ ጋር ለምናሰርም ዳኔ ዳኔ ናፍቀርኩታት። ይሁን ዳኔ ሲንግል ነው፣ ለዳኔ አልቅሽለት ከፈለግሽ። ዳኔማ ዛሬ ሃይሚ ያስደስተኛለች። እኔ ሃይሚ በጣም ነው ያስደሰተችኝ ዛሬ፣ ሰራችለት በቃ። ዳኔ ውሸቱ ሁሉ እየተጋለጠ ነው። ብቸኝነት አሁን ብቻውን ሊቀር ነው በቃ። ብቻውን ሶሲም ትርቀዋለች፣ ሃይሚም ትርቀዋለች፣ ብሩኬም ይርቀዋል። ብቸኝነት በቃ እንደዚህ አይነት ሰው መጨረሻው አያምርም፣ አያምርም መጨረሻው። ዳኔ ከዚህ ሁሉ ይቅርታ ብትጠይቅ ይሻልሃል። ሀይሚዬ፣ ይቅርታ አድርጊልኝ፣ ያሳየውሽ መረጃ የውሸት መረጃ ነው እህቴ ብለክ ሀይሚንም፣ ብሩኬንም፣ ሶሲንም ይቅርታ ጠይቀህ በፍቅር በሰላም ብትኖር ይሻልሃል ብዬ ነው ማስበው። እኔ ይኸውልህ፣ ባዶ ሆነህ ከቀረህ ማለት ነው ማንም አይጠጋምህ፣ ይሄ ውሸታም አይ ይሄ እኮ የሰው ህይወት የበጠበጠ ነው እየተባልክ እንዳለ ይርቁሃል ማለት ነው። እንዳለ ዛሬ እኮ ጉደት አይቷል። ጭራሽ ደግሞ እናንተ የትግባሮች ታርፉ እንደሆነ ረፉ። ሀይሚዬን እንዳት እንዳትነኩ ሀይሚዬን የምትሳደቡ ሀይሚዬ ስማን የምታጠፉ ማንም የሀይሚን ስም አያጠፋም። ሲቀጥል ማንም እኛ በጣም ነው የምንወዳት ሀይሚዬን። ጥረታችን ሁሉ ሀይሚዬ አንተን ትታ የአንተን ምክር የአንተን ወሬ ትታ ወደ ብሩኬ እንድትመለስ ወደ ራሷ እንድትመለስ ነው ጥራታ። ይሄ ደግሞ ማለት ነው ስድብ አይደለም። ግን አንተ ከኦዲየንስ ጋር ለማጣላት የሆነ ነገር ማቀጣጠል በጣም ትወዳለህ። በጣም ነገረኛ፣ ነገር ነክ እና እኛ ነቅተናል። በቃ እኛም ነቅተናል። ጉድጓድ አይዳኒ፣ አይ ዳኒ ብቻውን ቀረ፣ ብቻውን ቀረ። አይ ይያለን እናለቀቅስልሃለን። እንደው እኛ ኮ ልባችን አይጨክንም። ልባችን ኮ አይጨክንም፣ እያናደርከንም ጨጓራችንም ላጥ እያለ ስናይክ፣ ላይክ እናረግልሃለን፣ ሰብስክራይብ እናረግልሃለን። እንደው ምናልባት ነው ልብ ከገዛህ ከተሻሻልክ እያልን ማለት ነው። አንተ ግን መቼም አትሻሻል። መቸም፣ መቃጠል እንደው መቃጠል እኮ ነው። ቤተሰብ ይህ ዳኔ አይ ዳኔ ሶስዬ፣ እንደ ፈጣሪሽን አመስግኝ መስግኝ፣ ከዳኔ ያለያየሽ አምላክ፣ መታደል እኮ ነው። ይሄ ሰው እየዞረ ጓደኞችሽን ደግሞ እንደተስተዋውቂ እንደተስተዋውቂ ትዳር ይበጠብጣል። አንቹ ከገባሽበት መውጫሽን ፈልገሽ ውጭ። አሁንም ቢሆን የኔ እናት በእርግጥ አልፈልጋትም ብሏል። አልፈልጋትም ሀይሚዬ፣ እኔ ላንቺ ነው ልዩ ስሜት ያለኝ። ሀይሚዬ እኔ ላንቺ ነው አለ እንደ ልዩ ስሜት። ወይኔናት ዘንድሮ! ወይ ዳኒ፣ አንተ ጨጓራ የሆንክ ሰውዬ፣ ጨጓራ ኮነክ ትርፋንጀት ብለዋል። ትርፋንጀት አንተ ትርፋንጀት። ማነው ደግሞ እንጃ ራስ የሚያደርገው እና ውዶች ዬ ለማንኛውም ማለት ነው ማሮች ዬ ማንም እየመጣ ፊሽካውን እንዲነፋብን አንፈቅድም። እኛ አንፈቅድም፣ አንፈቅድም። ሀይሚና ብሩኬ ደግሞ ይታረቃሉ። ፌን ትሰራ እግራችን ተቆረጠ እጃችን ተቆረጠ እያላችሁ አትምጡ። ምጥረግ ገልቱ ሁላ ማለት ነው እና ወዶችዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር አንድነቱን ለእናት ሀገራችን ይስጠን። አሜን አሜን።